ሰላም ጤና ይስጥልን እንደምንዋላችሁ! ዋላችሁ ከኬር ቮክስ አፍሪካ የመስከረም 30 2018 ዜናዎች ይዘንላችሁ መጥተናል። ከዜናዎቹ ጋር ሮዛ ነዚፍ ነኝ። በቅድሚያ ማርስ ተዜና የአሜሪካ ዲቪ ሎተሪ ለመጀመሪያ ጊዜ ለምዝገባ የአንድ ዶላር የአገልግሎት ክፍያ ሊያስከፍል ነው። በጡት ካንሰር ህመም በአእምሮ እና በዓይን ጤና ላይ በትኩረት እየተሰራ ነው አሉ የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ። እስራኤል የጋዛ የተኩስ አቁም ስምምነትን አጸደቀች። የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ የተጠናከረ ፋይናንስ ቁጥጥር እንዲኖር አሳሰቡ። ኢጋድ እና ጀርመን በፍልሰት አስተዳደርና አየር ንብረት ለውጥ መከላከል ያላቸውን ስትራቴጂካዊ አጋርነትን እንደሚያጠናከሩ ገለጹ። የማዳበሪያ ፋብሪካ በሀገር ውስጥ መገንባቱ ለግብርናው ሴክተር ማርሽ ቀያሪ ፕሮጀክት መሆኑ ተገልጿል። ውድ አድማጭ ተመልካቾቻችን አብራችሁን ስትቆዩ እነዚህ መረጃዎች በዝርዝር ትሰማላችሁ። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑን ትኩስ መረጃም ያገኙ። ቀዳሚ ወዳደረግነው ዜና ስናልፍ የአሜሪካ ዲቪ ሎተሪ ለመጀመሪያ ጊዜ ለምዝገባ የአንድ ዶላር የአገልግሎት ክፍያ ሊያስከፍል መሆኑ ተገለጸ። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ለዳይቨርሲቲ ቪዛ ዲቪ ሎተሪ ምዝገባ ለመጀመሪያ ጊዜ አንድ ዶላር የአገልግሎት ክፍያ እንደሚጠይቅ አስታውቋል። ይህ የማይመለስ ክፍያ ከዲቪ 2027 ጀምሮ ተግባራዊ የሚሆን ሲሆን መስሪያ ቤቱ ይህን ለውጥ ያመጣው የሎተሪውን የማስተዳደር ወጪ ፍትሐዊ በሆነ መንገድ ለመከፋፈል ታስቦ እንደሆነ አስረድቷል። ቀደም ሲል የ330 ዶላር የኢሚግሬሽን ቪዛ ክፍያ የሚከፍሉት የተመረጡት ብቻ ሲሆኑ በሚሊዮን የሚቆጠሩ ያልተሳኩ አመልካቾች ምንም ሳይከፍሉ ይቆዩ ነበር። አሁን ባለው አሰራር ግን በግምት 25 ሚሊዮን የሚሆኑ አመታዊ ተመዝጋቢዎች እያንዳንዳቸው አንድ ዶላር በመክፈል ወጪው በ55 ሺህ አሸናፊዎች ላይ ብቻ ከመውደቅ ይልቅ በእኩል እንዲሰራጭ አግዛል ተብሏል። ክፍያው የሚሰበሰበው የስርዓት ማሻሻያዎችን ለመደጎም፣ የሳይበር ደህንነትን ለማሳደግ እና የሐሰተኛና በብዛት የሚቀርቡ ማጭበርበራዊ ማመልከቻዎችን ለመቀነስ ያለመ ነው። የምዝገባው ጊዜ እንደተለመደው በተያዘው በጥቅምት ወር የሚጀምር ሲሆን ክፍያው የሚፈጸመው በኦፊሻሊ ድህረ ገጽ አማካኝነት በኤሌክትሮኒክ ካርዶች ብቻ መሆኑን የውጭ ጉዳይ መስሪያ ቤቱ አስታውቋል። በሌላ ዜና በጡት ካንሰር ህመም በአእምሮና በአይን ጤና ላይ በትኩረት የተሰራ መሆኑን የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ ገለጹ። በአገር አቀፍ ደረጃ በጡት ካንሰር፣ በአዕምሮ እና በአይን ጤና የግንዛቤ ማስጨበጫ ቀናቶች ላይ የጤና ሚኒስትር ደኤታ ዶክተር ደረጀ ዱጉማ ጋዜጣዊ መግለጫ ሰጥተዋል። በትራኮማና በአይን ሞራ ግርዶች ምክንያት የሚከሰተው የአይነ ስውርነት ችግር ከፍተኛ መሆኑን የጠቆሙት ዶክተር ደረጀ ዱጉማ ማህበረሰቡ የአካባቢ ና የግል ንጽህናን በመጠበቅ ለአይኑ ጤና ተገቢውን ትኩረት መስጠት አለበት ብለዋል። የአይን ህክምና አገልግሎትን በ ጤና ተቋም በበቂ ሁኔታ ለመስጠት የተሟላ መመሪያ ማሽኖችና የመድኃኒት አቅርቦት ለማሻሻል በስፋት እየተሰራ ነው። በአዕምሮ ጤና ላይ የግንዛቤ ማስጨበጫ ስራዎች እየተሰሩ በመሆናቸው አገልግሎቱን ፈልገው ወደ ጤና ተቋም የሚመጡ የማህበረሰብ ክፍሎች መሻሻል አሳይተዋል። የአዕምሮ ጤና በተለይም ለሱስ ተጋላጭ የሆኑ የማህበረሰብ ክፍሎች የሚያገግሙበት ማዕከላት ሰባት ከነበረበት ወደ ሀያ ሰባት ከፍ ለማድረግ እየተሰራ መሆኑንም ጠቁመዋል። የዓለም አቀፍ የጡት ካንሰር ግንዛቤ ማስጨበጫ ወርን ምክንያት በማድረግ ላለፉት ዓመታት በርካታ ተግባራት ተከናውነዋል። በአገር አቀፍ ደረጃ የጡት ካንሰር ሳይሰራጭ ወደ ጤና ተቋም የሚመጡ ሴቶች ከ30 በመቶ እየተሻገረ አይደለም ያሉት ዶክተር ደረጀ ዱጉማ እቅዳችን 60 በመቶ ማድረስ ነው ብለዋል። በኢትዮጵያ በ33 የህክምና ተቋማት የካንሰር ህክምና አገልግሎት እየተሰጠ ሲሆን በአምስት ጤና ተቋማት ደግሞ የጨረር ህክምናዎች እየተሰጡ መሆናቸውንም ገልጸዋል። ወደ ሌላ ዜና ስናል እስራኤል የጋዛ የተኩስ አቁም ስምምነትን አጸደቀች። የእስራኤል የደህንነት ካቢኔ የመጀመሪያውን ዙር የጋዛ ተኩስ አቁም ስምምነትን በአብላጫ ድምፅ አጽድቋል። የጠቅላይ ሚኒስትር ቢንያሚን ኔታንያሁ ጽህፈት ቤት እንዳስታወቀው በፕሬዝዳንት ዶናልድ ትራምፕ የቀረበው የተኩስ አቁም ስምምነት ቀሪ የእስራኤል ታጋቾችን የሚያስለቅቅና ዘላቂ ሰላምን የሚያመጣ እንደሆነ ታምኖበታል። በስምምነቱ መሰረት እስራኤል 53 በመቶ ከሚሆነው የጋዛ ክፍል ጦሯን የምታስወጣ ሲሆን ሐማስ በበኩሉ 20 የእስራኤል ታጋቾችን በ72 ሰዓታት ውስጥ የሚለቅ ይሆናል። በተመሳሳይ እስራኤል 250 እስረኞችንና በጋዛው ዘመቻ በቁጥጥር ስር ያዋለቻቸውን ከ1700 በላይ ሰዎች እንደምትለቅ ቢቢሲ ዘግቧል። የሐማስ ከፍተኛ ባለስልጣን ካሊል አልሃያ በበኩላቸው ዶናልድ ትራምፕ ያቀረቡት የተኩስ አቁሙ ስምምነት እቅድ ዘላቂ ሰላምን የሚያመጣ ነው ብለዋል። ታጣቂ ቡድኑ ለትራምፕ የተኩስ አቁም እቅድ ፈጣን አወንታዊ ምላሽ መስጠቱን ገልጸው፣ ስምምነቱ ያለምንም ችግር ተግባራዊ እንዲደረግ ከዋሽንግተን መተማመኛ አግኝተናል ነው ያሉት። ስምምነቱን ተግባራዊ ለማድረግ ሐማስ በጋዛ ከሚንቀሳቀሱ ሌሎች ኃይሎች ጋር በጋራ ለመስራት ቁርጠኛ መሆኑን አረጋግጠዋል። የእስራኤልና ሐማስ የተኩስ አቁም ስምምነትን ተከትሎ የተባበሩት መንግስታት ምግብ፣ መድኃኒትና ነዳጅ ወደ ጋዛ ለማጓጓዝ ዝግጁ መሆኑን የገለጸው ወደ ሌላ ዜና ስናልፍ የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ የተጠናከረ የፋይናንስ ቁጥጥር እንዲኖር አሳሰቡ። በቅርቡ የኢትዮጵያ ብሔራዊ ባንክ ገዢ ተደርገው የተሾሙት ዶክተር ኢዮብ ተካልኝ በመላ ሀገሪቱ የፋይናንስ እንቅስቃሴ ቁጥጥርን ማጠናከር አስፈላጊ መሆኑን ገልጸዋል። የብሔራዊ ባንክ ገዢው ይህን ያስታወቁት በዚህ ሳምንት ከፋይናንስ ተቋማት መሪዎች ጋር ባደረጉት የመጀመሪያ ውይይታቸው ላይ ነው። ውይይቱ በባንኮች፣ በኢንሹራንስ ኩባንያዎች፣ በአነስተኛ የፋይናንስ ተቋማት በክፍያ አገልግሎት ሰጪዎች በጡረታ ፈንዶችና በካፒታል እቃዎች የሊስ ኩባንያዎችን ጨምሮ ብሔራዊ ባንክ በቁጥጥሩ ስር ያሉ የሁሉም የፋይናንስ ተቋማት ዋና ስራ አስፈጻሚዎችና ፕሬዚዳንቶች ያሳተፈው መሆኑ ተገልጿል። በዋናኛነትም የፋይናንስ ዘርፉ ለማጠናከር ያለመ የጋራ ቅድሚያ የሚሰጣቸው ጉዳዮች ላይ ምክክር መደረጉን ከብሔራዊ ባንክ የተገኘው መረጃ ያመላክታል። በዚሁ ወቅት ዶክተር ኢዮብ ተካልኝ ጠንካራ የገንዘብ ቁጥጥር በዋና ዋና የኢኮኖሚ ተዋና ተከናዮች ውጤታማ የሆነ ተሳትፎ ላይ የተመሰረተ እና በጠንካራ አስተዳደር የተደገፈ መሆን እንዳለበት አጽንዖት ሰጥተውበታል። አክላውም ተጠያቂነትን የሚያሳድጉ እንዲሁም የተረጋጋና አካታች እድገትን የሚያበረታቱ አዳዲስ የፋይናንስ ስልቶችን ለማዘጋጀት በትብብር መስራት እንደሚያስፈልግም ጠቁመዋል። ዶክተር ኢዮብ ተካልኝ ከመስከረም 9 ቀን 2018 ዓ.ም ጀምሮ የብሔራዊ ባንክ ገዢ ተደርገው በጠቅላይ ሚኒስትር ዶክተር አብይ አህመድ ከመሾማቸው አስቀድሞ የገንዘብ ሚኒስቴር ዴኤታ በመሆን ሲያገለግሉ ቆይተዋል። ሹመታቸውንም ተከትሎም በብሔራዊ ባንክ ስር የሚገኘው የኢትዮጵያ የገንዘብ ፖሊሲ ኮሚቴ መስከረም 15 ቀን 2018 ዓ.ም አራተኛ ስብሰባውን በማካሄድ በዋጋ ግሽበት በፋይናንስ እንቅስቃሴና በኢኮኖሚ እድገት ዙሪያ ያሉ ሁኔታዎችን ገምግሟል። ኮሚቴው የዋጋ ግሽበት መቀነሱን፣ የእድገት መሻሻል እና የተረጋጋ ፋይናንስ እንቅስቃሴ መታየቱን ሪፖርት አድርጓል። በተጨማሪም የ15 በመቶ የተቀማጭ ገንዘብ የወለድ ምጣኔ እንደተጠበቀ እንዲቀጥልና የብድር ወለድ ምጣኔን ከተጠበቀው በ18 በመቶ ወደ 24 በመቶ እንዲስተካከል ወስኗል። ወደ ሌላ ዜና ስናልፍ ኢጋድ እና ጀርመን በፍልሰት አስተዳደር እና አየር ንብረት ለውጥ መከላከል ያላቸውን ስትራቴጂካዊ አጋርነት እንደሚያጠናከሩ ገለጹ። የምስራቅ አፍሪካ የልማት በየነ መንግስታት ባለስልጣን ኢጋድ እና ጀርመን በፍልሰት አስተዳደር እና አየር ንብረት ለውጥ መከላከል ያላቸውን የቆየ እስትራቴጂካዊ አጋርነት የበለጠ ለማጎልበት እንደሚሰሩ አስታወቁ። ጀርመን ለኢጋድ ቀጠና የተለያዩ የፋይናንስ ድጋፍ ማዕቀፎችንም ይፋ አድርጋለች። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ እና ጀርመን በልማት ትብብራቸው ዙሪያ በጅቡቲ ስትራቴጂካዊ ምክክር አድርገዋል። በምክክሩ ላይ የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየው የጀርመን የኢኮኖሚ ትብብር እና ልማት ሚኒስትር የምስራቅ አፍሪካ ዘርፍ ኃላፊ ሃኒንግ፣ እና በጅቡቲ የጀርመን አምባሳደር ዶክተር ሄይከር ፉላድ ተገኝተውበታል። ስትራቴጂካዊ ምክክሩ ሁለቱ ወገኖች በአፍሪካ ቀንድ ባሉ ጉዳዮች ላይ ያላቸውን ትብብር የገመገሙ ሲሆን በቀጣይ የግንኙነት ማዕቀፎች ላይ መክረዋል። ፍልሰት እና አየር ንብረት ለውጥ የውይይቱ አበይት ማጠንጠኛዎች ናቸው። ሁለቱ ወገኖች የጀርመን ቀጠናዊ የፍልሰታ ፈንድ ዳግም ማዋቀር ሂደት መልካም ደረጃ ላይ እንደሚገኝ በማንሳት የኢጋድ ቀጠናዊ የፍልሰታ ፖሊሲ ማዕቀፍ የነጻ እንቅስቃሴ የህግ ማዕቀፎችና የዜጎችን የአኗኗር ሁኔታ የማጠናከር ስራ ለመደገፍ የጋራ ስምምነት ላይ ተደርሷል። ጀርመን ለኢጋድ የፍልሰት ፖሊሲ ትግበራ ፕሮጀክት ቀጣይ ምዕራፍ ትግበራ 2.5 ሚሊዮን ዩሮ ለመደገፍ ቃል መግባቷን ኢዚያ ከቀጠናዊ ተቋሙ ያገኘ መረጃ ያመላክታል። በተጨማሪም ጀርመን በኢጋድ አባል ሀገራት ለሚከናወኑ የማይበገር የአየር ንብረት ለውጥ አቅም ግንባታ ስራዎች በቀጠናዊ የአደጋ ፋይናንስ ፕሮግራም አማካኝነት 22.5 ሚሊዮን ዩሮ ለመደገፍ መዘጋጀቷ ተመላክቷል። የፋይናንስ ማዕቀፉ የአየር ንብረት ለውጥ ድንገተኛ አደጋዎችን የመከላከል ስራዎች የሚደግፍና የኢጋድ የድርቅ አደጋግን የማቋቋምና ዘላቂነት ኢኒሼቲቭ ጨምሮ ሌሎች ፕሮጀክቶችን የሚደግፍ ነው። በስትራቴጂካዊ ምክክሩ ሁለቱ ወገኖች ውጤት ተኮር፣ አሳታፊና ተጠያቂነትን መሰረት ያደረገ አጋርነትን መፍጠር እንደሚገባ አጽንኦት ሰጥተዋል። ኢጋድ እና ጀርመን ትብብራቸውን ለማጠናከር የጋራ ስራዎቻቸው የአባል አገራት የቅድሚያ ትኩረቶች ያማከሉ እንዲሆኑና የፖሊሲ ምክክራቸውን በመደበኛነት ለማከናወን ከስምምነት ላይ ደርሰዋል። ኢጋድ እና ጀርመን 37 ዓመታትን ያስቆጠረ አጋርነት እንዳላቸው መረጃዎችም ያመላክታሉ። መጨረሻ ወደያዝነው ዜና ስናል የማዳበሪያ ፋብሪካ በአገር ውስጥ መገንባቱ ለግብርና ሴክተር ማርሽ ቀያሪ ፕሮጀክት ነው። የአፈር ማዳበሪያ ፋብሪካ በአገር ውስጥ ለመገንባት መወሰኑና ተግባራዊ እንቅስቃሴ መጀመሩ ለግብርናው ሴክተር ማርሽ ቀያሪ ተግባር መሆኑን ግብርና ሚኒስትር ገለጸ። ጠቅላይ ሚኒስትር ዶክተር አብይ አህመድ መስከረም 22 2018 የኢትዮጵያ ኢንቨስትመንት ሆልዲንግ ከዳንጎቴ ግሩፕ ጋር በመተባበር የሚገነባው የዩሪያ ማዳበሪያ ፋብሪካ የመሰረት ድንጋይ ማስቀመጣቸው ይታወቃል። በዚሁ ወቅትም የማዳበሪያ ፋብሪካው ከካሉብ የጋዝ ስፍራ በማውጣትና 108 ኪሎ ሜትር የማጓጓዣ ቱቦ በመጠቀም በአመት ሶስት ሚሊዮን ቶን ማዳበሪያ ምርቶ ያቀርባል ማለታቸውም ይታወሳል። ይህን አስመልክቶም በግብርና ሚኒስቴር የግብአት አቅርቦት መሪ ስራ አስፈጻሚ አቶ መንግስቱ ተስፋ እንዳሉት ፕሮጀክቱ በሀገራችን የመጀመሪያ በመሆኑና በዘርፉ የሚስተዋሉ እክሎችን በማረቅ ረገድ የጎላ ሚና እንዳለው አንስተዋል። እንደ ሀገር ዘርፈ ብዙ ጥቅም እንዳለው ጠቁመው በተለይም ለግብርናው ዘርፍ ማርሽ ቀያሪ ትልቅ ተግባር ስለመሆኑ በአጽንኦት ገልጸዋል። ቀዳሚው የግብርና ዘርፍ ተልእኮ ምርትና ምርታማነትን መጨመር መሆኑን እና ለዚህ ደግሞ ግብዓት ወሳኝ መሆኑን አንስተዋል። ተልኳችንን በሚፈልገው ልክ ለማሳካት የአፈር ማዳበሪያ ፋብሪካ በሀገር ውስጥ መገንባቱ ቁልፍ ጉዳይ ነው ሲሉ በአጽንኦት ገልጸዋል። የአፈር ማዳበሪያ ፋብሪካ በሀገር ውስጥ መገንባቱ የሚጨምራቸው በጎ ነገሮችና የሚቀንሳቸው ጫናዎች እንዳሉም ነው ያስረዱት። በዚህም መሠረት በምንፈልገው ጊዜ የምንፈልገው መጠንና አይነት አፈር ማዳበሪያ ለማግኘት ያስችለናል። ለአብነትም ከዓለም ሀገራት ጋር ተወዳድረን የምንፈልገው የአፈር ማዳበሪያ አይነት ለማግኘት ተቸግረን እናውቃለን ሲሉ ማስታውሰዋል። ከዚህ አኳያ የአፈር ማዳበሪያ ፋብሪካ በሀገር ውስጥ መገንባቱ ከፍተኛ ሚና እንዳለው በአጽንኦት ገልጸዋል።